እየተሰቃየው ነው። እየተናኩም ነው። እያቃጠለኝ ነው። በልብስ መተኮሻ ከኋላዬ እጄንም ይዩት፣ እጄንም በዚህ የሚዩት ቤተሰቦች ያላቃጠሉኝ እነሱ ናቸው ያቃጠሉኝ። ነገርኩሽ፣ እኔ መሞት ነው የምፈልገው። ምንም የለም ምንም የለም የቀረኝ ነገር የለም። ምንም የቀረኝ ነገር የለም። ሞቼ ማረፍ ነው የሚፈልገው እኔ ሁሌ እየተሰቃየሁ ነው ያለሁት። አያችሁ የአረብ ሀገር ህይወት ይሄ ነው። ካሁን ቀደምም ቤተሰቧ ሲያፋልጋት የነበረው ይሄ ነው። ከእኛም ጋር ደርሶ ነበር ይሄ ነገር ለጥፈነው ነበር። አሁን እንግዲህ ኤምባሲ ናት ያለችው ተብሏል። የአረብ ሀገር ህይወት ግን እያያችሁ ቀልጠው ለሌላው ብርሃን ሻማ ናቸው ስንል።